ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ሰላም በሌለበት ሰላም ብለን እንመጣለን፣ ግን ሰላማችንን አጥተናል። ይሄን ሁለት ቀን በተለይ እኔ እንጃ፣ አሁን አሁንማ በጣም እየከበደኝ ነው። ትላንትና የሃይሚዬ መጥፋት፣ ስልክ መዝጋት፣ የቡቡዬ መጨናነቅ፣ ብቻ ከባድ ነው ነገሩ ሁሉ። ትንሽ ወሰብሰብ ያለ ነውና ያው አንዳንድ ጊዜ የምን ፕራንክ ነው ፕራንክ አትበይ ትሉኛላችሁ፣ ግን ታዲያ እውነት ነው ብዬ ይህንን መቀበል አልችልም። በቃ ኔ እውነት አይደለም። እንደዚህ አይነት እውነት የለም ውዶች፣ እውነት ቢሆን ሚዲያ ላይ አይወጣም። ሁለተኛ ነገር ደግሞ እኔ እዚህ ጋር እውነት ነው ብዬ በአወራ ምን ትርጉም አለው? ከማባባስ ባለፈ ሌላ የሚፈይደው ፋይዳ አለ? ሰውን ኦዲየንስን ከማስጨነቅ ኦዲየንስን ከማበሳጨት ሌላ የማተርፈው ነገር አለ? የለም። ስለዚህ ከማባባስ ይልቅ ቀለል ቀለል ያለ መልካም ነገር ማውራት ይሻላል። እና እነሱ መቼም እንደማይለያዩ አቃለሁ፣ መቼም ቢሆን ማለት ነው። ችግር ቢኖር እንኳን ተነጋግረው ይፈቱታል። እነዚህ ልጆች እኮ የነሱ የእነሱ ፍቅር ዝም ብሎ ፍቅር አይደለም፣ ስር የሰደደ እንደ ብረት የጸና ነው። ስለዚህ በዚህ ይተማመናለሁ፣ እውነት እንኳን ቢሆን እንደሚፈቱት ስለማምን ነው። እሺ እንደዛ ምለው። ሌላ ደግሞ ይሄ መንቴ የሚባለው ማለት ነው እንደው ማነው ግን እንደዚህ ደስቆ ደሳስቆ የጣለልኝ ማነው? እንደው ምን አለ እንደው እንደው ጨርሱት። እንኳን የሰው ልጅ ሞት አልመኝ፣ ግን ምን አለ እንደው በደምብ አመም ይሁን አለ አደለ? ትንሽ በቃ ገፋ ብታደርጉት ኖሮ ምን ነበረበት? እንደዚህ ነካክታችሁ ከምተውት ማለት ነው። ምክንያቱም ልጁ የሰው እዳ ነው የመጨረሻ የሰው እዳ የሆነ ሰው ነው። እንኳንም በቡብዬ ሰበብ ያልሆንክ ያላገኘህ ማለት ነው። እውነት ትላንትና እኔ ቡቡዬ ሲናገር በጣም ነው ያሳዘነኝ ለምን እነምንቴ ምናምን ሲል እኔ ሰውዬ አሁንም ውስጤን በቀደምን ብያችኋለሁ ውስጤ አላመነውም ነው በኮንፊደንስ እንደዛ የሚናገረው የሆነ የተማመነበት ነገር አለ በቃ እውነቴን ነው የምላችሁ የተማመነበት ነገር አለ ሀይሚን እንደሚያገኛት ለምንድን ነው እንደዛ በኮንፊደንስ የሚያወራው ብዬ በቀደም ተናግሬ ነበርና ደግሞ ሟርተኛ ሟርተ እያንዳንዱ የተናገራት ነገር እየሆነች ነው ያለችው። እያንዳንዱ ማለት ነው የተናገራት ነገር ምንም መሬት ጠብ እያለች አይደለም። ይሄ ሰውዬ ምንድን ነው ማን ነው? እና የምር ማለት ነው ፎቶዋን እየለጠፈ ምናምን በየ ሶሻል ሚዲያው እንደዚህ የሚሆነው የሆነ የተማመነበት ነገር እንዳለ ነው የተረዳሁት። እና እሱ እንደዛ እየተዝናና እና እነ ቡቡዬ ደግሞ እንደዚህ እያዘኑ እየተከዙ ሳይ በጣም በቃ፣ እኔ እንጃ። ምን አለ ቅርብ ብሆን እንደ ሴት ነኝ ላላሸንፈው እችላለሁ፣ ግን እግዚአብሔርን አላሰራውም ነበር። አላሰራውም አላሰራውም ነበር። ግን ምን ዋጋ አለው? ሁላችንም የጨረቃ ፋሚሊ በየሀገሩ የተበታተንነን። ምላሳችን ብቻ ነው አንድ ሶሻል ሚዲያ ላይ የሚሰበሰበው እንጂ ሁላችንም እንደ እንትን እዛም እዛም የተበታተንነን የሚያወራው ነገር ሁሉ ቅፍፍ ያለ በቃ የሚያስጠላ። ጭራሽ በሀይሚ ምክንያት ተደበደብኩ ብለ ስታወራ ትንሽ አታፍርም? እንዳንተ ሊጣም ቡጭ ቧጫ ቡጭ ቧጫ ደግሞ ቀንጭላው ቀንጭላው ሲጥሉ ደግሞ በሀይሚ ምክንያት ፍጽ ያስደበደበኝ ምናምን ትላለህ እንዴ? ፍጽማ እንደው አይ ፍጽ ፍጽማ እንደዚህ አልነበረም። መምታት ያለብህ በደንብ አርግንን ማለት ነው፣ የሚለፈልፍበትን ሀይሚ ሀይሚ እያለ የሚለፈልፍበትን ምላሱን በጥሰህ ጥልልኝ። ምን ነበረበት ፍጽ ግን በጥሰ ብጥለው ሁለተኛ ያነሳም ነበር። እኛ ንቀንህ ነው እንጂ ማለት ነው። ሲጀመር ንቀንህ ነው እንጂ ማለት ነው። ግን የናቁት ምን ያደረጋል አሉ። ግን አንተ የተናገርካት እያንዳንዷ ነገር እየሆን አተናቁ ብያለሁ። በነገራ ንቀውት ነው፣ ንቀውት ነው ዝም ያሉ። በነገራችን ላይ ንቀውት ነው። ግን የሰው ልጅ ደግሞ አይናቅም ብያለሁ፣ አይናቅም እንደው መድኃኔ ዓለም ተቅማጤ ልቀቅብህ። ሌላ ምን እልሃለሁ? ሞት እንዳለለህ እኔ ለሰው ልጅ ሞት አለመኝ። ምን አይነት እርግማን የሆነ ሰውዬ ነው! በመድኃኔ ዓለም አሁን ነገሩን ወዴት ወዴት እንደሚወስደው አሁን በሀይሚ ምክንያት ተደበደበ። ለምን አትገደልም? ምን አገባን እኛ ምን አገባን? ምን ይመለከተናል? ብቻኝ ከጨረቀዋ ላይ ውረድ። ከነሀይሜ ላይ ብቻ ውረድ። አንተ እነሱ ላይ ተንጠልጥለህ እንደዚህ ያዙ ይልቀቁኝ አትብል። ከነሱ ላይ ውረድላቸው። አሁን ነገሩን ወደት ወደት እንደሚያደርጉት ታውቃላችሁ። አሁን ዞር ብሎ ማለት ነው አስደበደቡኝ። በቃ ዞሮ ዞሮ ያው ጨርቃ ፋሚሊ ላይ፣ እነ ብሩኬ ላይ፣ እነ ሀይሜ ላይ ነው። በቃ ነፍስ ላይ ዞሮ ዞሮ እዛው ነው። አስደበደቡኝ ነው የሚለው፣ ግን ልጁ አልተደበደበም መሆኑን ስነግራችሁ እውነቱን ስነግራችሁ አልተደበደበም አልተደበደበም። እያስታውቃለን እንትኑ የታሰረበት ፋሻ ማለት ነው። ተጫወቱብን ተጫወቱብን። ኧረ ግዴለም መጫወቻ አግኝታችሁኛል። እኔ የሚያሳዝኑኝ ቅመሞቼ ናቸው። በሰው ቤት መከራቸውን የሚበሉ እንደገና ደግሞ እዚህ ሀሳብና ስቃይ ላይ እንትን የሚሉ የምር እኔ የሚያሳዝኑኝ እነሱ ናቸው። የኔ ምርጦቹ እነሱ ለፍተው ፈክተው ያሳድጋሉ ዞረው ደግሞ እነሱ ይጨነቁበታል። የምር እኔ በጣም የሚያሳዝኑኝ ከማንም ከምንም በላይ በቃ ስለ ሀይሚና ስለ ብርኩ የሚጨነቁት የሚያለቅሱት በዛ ላይ ከስራ ጋር እነሱ ናቸውን የሚያሳዝኑ። ለምን ስለማውቀው ስላለፍኩበት ያለፍኩበት ስለሆነ ምን ያክል ከባድ እንደሆነ ስለማውቀው ነው። በየቀኑም በየጊዜው ማነሳው ማለት ነው እና እኔ እንጂ አሁን አሁን በጣም እኔ ራሱ እየከበደኝ ነው። በዛ ላይ የሚጻፉት ኮሜንቶች የሚጻፉት አንዳንድ መረጃዎች የሚመጡት መረጃዎች በጣም የሚያስከፉና የሚያስፈሩ ናቸው። እውነት ነው የምላችሁ እና ሀይምዬ ባክሽ ባክሽ ያለሽበትን ንገሪ፣ የሆነ ነገር በይን። በጣም ስልክ አትዝጊ ባክሽ ባክሽ እና ከሀይምዬ በጣም ከኛ የተሻለ ቅርበት ያላችሁ ሰዎች ደግሞ ስልክ የምታነሳላችሁ አውሯት፣ ሀይምሻን አውሯት። ምክንያቱም ቅድምም ተናግር ያለው እሷን፣ እሷስ ያለችበትን ማና አየላት። እሷስ ምን ላይ እንደሆነች ማና የላት የኔ ናት ምን እንደሆነች ምን ይታወቃል። እሷ የሚረዳ ሰው የለም። አሁን እኛ ያው በብዛት ቡቡዬ ሲተክዝ ሲጨነቅ የምናየው እሱን ነው። እናም እያዘንን ያለ ነው በብዛት ለሱ ነው ለምን እያየ ነው ስለሆነ፣ እሷ ግን በውስጧ ምን ይዛ እንደሆነ ለምን እንደሆነ ምንም ማንም እንዴት ብሎ የሚጠይቅ ሰው የለም እና እስቲል ሀብትሽ ራሱ ትላንትና እባክህን የምሬ ነው እምልህ። አሁን አንተ ላይ ጥፋት የለም ከማለት ሀብትሽ የወንድሜ ከይቅርታ ጋር በጣም ይቅርታ ግን እባክህ እንትን ማለት የሆነ በቃ ሁለቱንም አቀራርበህ አነጋግራቸው እንጂ አንተ ጋር ምንም ጥፋት የለም ብለህ መደምደም አይችልም። ምናልባት ቡቦ ያላወቀው ነገር ይኖራል። እኔ የሆነ መረጃ ተጽፎልኛል። አሁን ግን እዛ ጋር ገና ደገነው ሰው ኮሜንት ጻፈልኝ ብዬ ወደዚህ መምጣት ስላልፈለግኩ ነው። በጣም የሚያስደነግጥ መረጃ ማለት ነው። በጣም የሚያስጠላ የሚያስደነግጥ የሚያስፈራ ማለት ነው። እንዴ ይሁን፣ ከባድ ነው። ግን እኔ አሁን እዚህ ጋር ማምጣት አልፈለግኩም እና በጣም አስቸጋሪ ነው። እባክህ ሀብተሽ የሆነ ነገር ታል ከዛ ባለፈ እሷን መብርሃን ከሁለታችሁም ከመካከል ትቁምና አንድ ታርጋችሁ ሌላ ምንም እኛ አቅም የለንም። ከፈጣሪ በላይ ደግሞ ማንም የለም። ሁሉም አቅሙን ጉልበቱም፣ ሁሉ ነገር ያለው አንድ አምላካችን ጋር ነው። ከሱ የሚያሸንፍ አንዳች ነገር የለችም እና ሁላችሁም በጸሎታችሁ አስቡ። ይሄ ምንቴ የሚባል ሰውዬ ግን እንደው እንደው መድኃኒዓለም እንደው እንዴት እንደው እባካችሁ መላ ፈልጉለት የምር አብዷል። መላፈልጉ እዛ ቅርብ ያላችሁ ሰዎች ማለት ነው።